ጥቅምት 30 2018 ዓ.ም ምረት የተለያዩ የመኪናዎች ዋጋ ዝርዝር ይዘን ቀርበናል። የጭነትና የህዝብ ማመላለሻ ከ1.3 ሚሊዮን ሺህ ጀምሮ አለ። ቪዲዮውን እስከ መጨረሻው በማየት ላይክና ሼር ሰብስክራይብ በማድረግ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። አብራችሁ ይቆዩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ክብራትና ክብራን የዩትዩብ ቻናል ቤተሰቦቼ፣ እነሆ እንደምን አላችሁ? በእያላችሁበት ያለም ዳርቻ ሰላማችሁ ይብዛ። ያልኩ በዛሬው ለት ጄላችሁ የቀረብኩት እንግዲህ ከላይ በምስሉ የምትመለከቱ ለሽያጭ የቀረበ መኪና። የመኪናው አይነት እንግዲህ ኦባማ አይሱዚ ነው። ሞዴል 2017 ዓ.ም ተመረተ። ታርጋ ቁጥር ወይም ፕሌት ኮድ ይባላል። ኮድ 3 ነው፣ ኦሮ 63000 ቤት ብሎ የሚጀምር በአሁኑ ሰዓት እንግዲህ ሞተር አልፈታም፣ ቻንሲ መላሽ የለውም። ኮንዲሽን በጣም አሪፍ ሁኔታ ላይ ያለ ነው። መኪናው እንግዲህ አዲስ አዳማ ይገኛል። ይቅርታ አዳማ ነው የሚገኘው። ዋጋው ምን ያል ነው ካላችሁኝ፣ አራት ሚሊየን ነው። ድርድር የለውም። የመጨረሻ ዋጋ ነው። ድርድር የለውም። አራት ሚሊየን ነው። 2017 ሞዴል አይሱዝ ኦባማ። ስልክ ቁጥር 0911 83 1985 ወይም 0948 58 978 በማለት መመደወል የመኪናው ባለቤት መሆን ትችላላችሁ። በመቀጠል የምትመለከቱት እንግዲህ የመኪና ቅጥቅጥ የሕዝብ ማመላለሻ ሲሆን እንግዲህ ዱዳ ነው። 203 ሞዴል ዱዳ ቅጥቅጥ ዱዳ ነው ማለት ነው። ሞተር ካምቢዮ ዲፍረንሻል ካደሰ ገና አንድ ወር ሆኖታል። አድሷል ማለት ነው። እንግዲህ ይህንን መኪና ለመግዛት ያሰበስብ ሰው በሚሰጠው ስልክ ቁጥር ነው። ዋጋው ስንት ነው ካላችሁ አንድ ሚሊዮን 300 ሺህ የኢትዮጵያ ብር ነው፣ ወይም አንድ ነጥብ 3 እየተባለ ይገኛል ማለት ነው። 2003 ሞዴል ዱዳ ቅጥቅጥ ኦባማ ማለት ነው። ስልክ ቁጥር 0948 26 13 86 በማለት በመደወል የዚህ መኪናው ባለቤት መሆን ትችላላችሁ ማለት ነው። መኪናው እንግዲህ አሪፍ ነው። በመቀጠል ደግሞ ተመልከቱት። ይህ ከላይ በምስሉ የምትመለከቷት መኪና ኒሳን ፕሪማ ትባላለች። የኒሳን ፋብሪካ ያመረታት መኪና ስትሆን 1996 ሞዴል ናት። 16 ቫልቭስ ትባላለች። ማኑዋል ማርሽ ትጠቀማለች። አዲስ አበባ ኮድ 2 የሚል የታርጋ ቁጥር የተለጠፈላት ስትሆን በጣም ጥሩ ሁኔታ የለያለች መኪና ናት። አዲስ አበባ ውስጥ የት አካባቢ ትገኛለች ይች መኪና ካላችሁኝ፣ እንግዲህ የምትገኘው አራውንድ ፒያሳ ነው። ፒያሳ አካባቢ ትገኛለች እች መኪና ዋጋዋ በጣም ተመጣጣኝ ነው። በጣም ተመጣጣኝ ነው። መግዛት የፈለገ ሰው ቀንጠብ ማድረግ ይችላል። ለድምጽ በጣም ይቅርታ ያፍነኛል። እሺ፣ የዚች መኪና ዋጋ 500ሺህ የኢትዮጵያ ብር ነው። 500ሺህ የኢትዮጵያ ብር ነው። ስልክ ቁጥር 0948 26 13 86 በማለት እንግዲህ የዚች መኪና ባለቤት መሆን ትችላላችሁ። 1996 ሞዴል በ500ሺህ ብር ማለት ነው። መኪናዋ እንግዲህ አሪፍ ናት። 1996 ኒሳን ፕሪማ ትባለች። ወደ ቀጣው የምናመራ ይሆናል። ላይክ እና ሽር ሰብስክራይብ ግን እንዳይረሳ ማለት ነው ቤተሰብ። በመቀጠል ከላይ በምስሉ የምትመለከቱት መኪና እንግዲህ ሞዴል 2008 ሞዴል ነው። ወንበር ብዛት 24 ወንበር ነው። ፈጣን ገዢ ከሆኑ ብቻ በተመጣጣኝ ዋጋ ነው ለሽያጭ የቀረበ መኪና ሲሆን የመኪናው አይነት ቅንጅት ቅጥቅጥ ነው። ሞዴል 2008 24 ወንበር፣ ሞተር ንጹህ ነው። መኪናው የሚገኘው አዲስ አበባ ነው። ኮሚሽኑ ለፐርሰንት ይከፍላሉ። የዚህ መኪና ዋጋ ምን ያህል ነው? ካላቸው በአሁኑ ሰዓት አንድ ሚሊዮን ስድስት መቶ ሺ ነው። አንድ ሚሊዮን ስድስት መቶ ሺ ገዢ የሆነ ሰው እንግዲህ በምስራት ስልክ ቁጥር ቀን ጠቢያርግ ዜሮ ዘጠኝ ስልሳ ዘጠኝ ዘጠና አምስት ሰማኒያ ሰባት ሰባ ሰባት በማለት በመደወል የዚህ መኪና ባለቤት መሆን ትችላላችሁ። 2008 ሞዴል በ1 ሚሊዮን 600ሺ 24 ወንበር የህዝብ ማመላለሻ መኪና። በመቀጠል እንግዲህ የምትመለከቱት አስቸኳይ ለሽያጭ የቀረበ ሚትስፑሽ ፒክአፕ መኪና 2000 ሞዴል ማኑዋል ማርሽ ነው። ሞተር አልፈታም። ኮድ ሁለት ነው። C09 ብሎ የሚጀምር ታርጋ ቁጥር የለጠፈ መኪና ኤክሰለንት ኮንዲሽን። ዋጋው ስንት ነው? በፍተሻ 1 ሚሊዮን 100ሺ፣ ሳይፈተሽ ባለበት ለመግዛት 1 ሚሊዮን ብቻ ስልክ ቁጥር 0913 96 11 21 ወይም 0950 41 48 ዘጠና ስድስት በማለት በመደወል የዚህ የመኪና ባለቤት መሆን ትችላላችሁ። ሁለት ሺህ ሞዴል ማኑዋል ማርሽ የሚጠቀም ሞተር ያልፈታ በአንድ ሚሊዮን ወይም በአንድ ሚሊዮን አንድ መቶ ሺህ ማለት ነው። ወደ ቀጣው ደግሞ የምናመራ ይሆናል። ላይክና ሽር ሰብስክራይብ እንዳይረሳ ድጋፋችሁ ያስፈልገኛል ማለት ነው። በመቀጠል የምትመለከቱት መኪና ቶዮታ የሰራው ሲሆን ላንድ ክሩዘር 1990 ሞዴል ነው። ማኑዋል ትራንስሚሽን ሲጠቀም ማኑዋል ትራንስሚሽን ሲጠቀም፣ ኤክሰለንት ኮንዲሽን ወይም በጥሩ ሁኔታ ላይ ያለ መኪና የተባለለት መኪና ነው። 2 ፐርሰንት ኮሚሽን በመክፈል ይህን መኪና በ1 ሚሊዮን 350 ሺህ የኢትዮጵያ ብር መግዛት ይችላሉ ማለት ነው። 1 ሚሊዮን 350 ሺህ ስልክ ቁጥር ልገራችሁ፣ 0911 27 48 87። ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦቼ የዛሬው ቪዲዮ እንግዲህ ይህን ይመስላል። ቪዲዮን ከወደዳችሁት ላይክና ሼር ለወዳጅ ዘመዶ ብታስተላልፉት በጣም ጠቃሚ ነው ካላችሁ ማለት ነው። ሀሳብ አስተያየት በኮመንት በመጻፍ እንግዲህ ከጎን እንድትሆኑ በአክብሮት እጠይቃለሁ ማለት ነው። የዛሬው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ፣ ሰላሙ አሌይኩም ራህመቱላህ ወበረካቱሁ